ሰላም ሰላም ውድና የተከበራችሁ የዩቱብ ቻናል ተከታታዮቼ፣ ዛሬ በአንድ ጉዳይ መጥቻ ለውኝ ማለት ነው። አሁን ዞር ዞር ስልጠዋት ፌስቡክ ላይ ያገኘሁት መረጃ አለ ማለት ነው። ነፍሰ ጡሯን እህታችንን ኒቃቢስቷን ፖሊስ ደብድቧታል ማለት ነው። በምን ምክንያት ደበደባት ብትሉኝ፣ በጣም ነው የሚያሳዝነው። ይቺ እንግዲህ ምስሉ ላይ የምታዩት ኒቃቢስቷ እህታችን ገበያ አንድ ዘንቢል ጎመን ልትሸጥ ይዛ ትወጣለች ማለት ነው። እዛ የተቀመጠችበት ቦታ ይሄ ቦታ የተከለከለ ነው ይሏታል፣ እሷ አታውቅም ማለት ነው። እና ደንቡ መጥቶ ሊበተንባት ሲል እባክህን እንዳትበተንብኝ ወንድሜ፣ እኔ ለልጆቼ ዳቦ ይዤ ለመውጣት ነው ይህንን ጎመን ይዤ የመጣሁት እና ቦታው የተከለከለ ከሆነም እነሳለሁኝ እና እኔ አላውቅም ብላ ስትጠይቀው ኖ ብሎ በምስሉ እንደምታዩት ማለት ነው። በእግሩ በታትኖባት ሴትዮዋን ደብድቧት ማለት ነው። ይህንን አድራጎት ሲያደርግ ደግሞ ከአጠገባቸው የነበረ የሆነ ልጅ ቪዲዮ ቀርጾ ፖስቶት ህዝብ እያየው ነው ማለት ነው። እና ሀገራችን ምን ያህል ለሴቶች እና እንደዚህ ለነፍሰ ጦር እህቶች ምን ያክል ሀገራችን ላይ ያለው ህግ ተጽዕኖ እንደሚያደርስባቸው እና ወላይ እኔ ከምንም በላይ ያሳዘነኝ ነገር ደግሞ ነፍሰ ጡር ናት፣ እንደገና ጾመኛ ናት። የምታዩት ምስሏ ላይ የምታዩት እህታችን ማለት ነው። የሰባት ወር ነፍሰ ጡር ናት። እንደገና ጾመኛ ናት። እባክህን ይሄንን ጎመን ይዤ የመጣሁት ልጆቼን ለማሳደግ ልሸጥ ነው፣ ዳቦ ገዝቼበት ለመግባት ነው። እንደዚህ አታድርግ ብላ ስትለም ነው። ቪዲዮውን ብታዩት የምር በጣም ያሳዝናል። እኔ በጣም ነው ያዘንኩት፣ ውስጤ ተነካ ማለትም አጠገቡ የነበሩ ወንዶች እንኳን ይሄንን ሲያደርግ ተው ብለዋል፣ ያዙትም ማለት ነው በስተ መጨረሻም እንግዲህ የሆነ ልጅ ሊመታት እንትን ሲል ይዞታል ማለት ነው። በጣም ያሳዝናል። የኛ ሀገር ምን ያህል ያ ለሰው ልጅ ምን ያህል ክብር እና መቼም ሴት ልጅ ናት፣ ነፍሰ ጡር ናት። ሁለተኛ ነገር ደግሞ ጾመኛ ናት። እኔ በጣም ነው አንጀቴን የበላችኝ ማለት ነው። የምር ያሳዝናል። በዚህ ልክ ጭካኔ ማለት ነው። ምንም ደንብ አስከባሪ ቢሆን ህጉ እንደዚህ እንዲያደርግ አልፈቀደለትም ማለት ነው። ህጉ እሷን እንዲመታት ወይንም ደግሞ የያዘችውን ንብረቷን እንዲበትንባት በትኖባትም ደግሞ እንዳታነሳው በትኖባት እንኳን ያንን ጎመን መልሳ እንዳታነሳው እንዴት አድርጎ እግሩ ላይ በእግሩ እንዳሸው ማለት ነው። ወላይ በጣም ነው የሚያሳዝነው። ባጃጆች እዛ ጋር እየተመላለሱበት ምስሉ ያሳያል ማለት ነው። በጣም ነው ልብ የሚሰብረው። በጣም ነው የያዘንኩት ማለት ነው። ማለት ለምን በዚህ ልክ ክፋት ለምን ይሄን ያክል ክፋት እያያት ነፍሰ ጡር መሆኗን እየለመነችው በዛ ላይ ደግሞ እኔ ለልጆቼ ዳቦ ይዤ ለመግባት ነው ብላ ስትለምነው ለምን አራራላትም ለምን ወንድ ልጅ አይደለ እንዴ ምንም የህግ አካል ቢሆኑ ምንም ደንብ ቢያስከብሩ እንደዚህ እንዲያደርጉ ህጉም አይፈቅድላቸውም በነገራችን ላይ ህጉም አይፈቅድላቸውም ህጉ ህዝብን ጠብቁ ብሎ ነው እንጂ እዛ ጋር የሚያስቀምጣቸው እነሱ በስሜታቸው እየተነዱ ሴት እህቶቻችንን እንደዚህ እንዲያሰቃዩ ፈቅዶላቸው ነው ወይ እኔ በጣም ነው ያሳዘነችኝ። ወላይ አልቅሽ አልቅሽ ያኔ በቃ ተሰማኝ። የምሬን ነው የምላቸው ተሰማኝ። እንዴ ሴት ልጅ እዛ ጋ የምር የሰባት ወር እርጉዞ ነው እቺ ልጅ። ባታጣና ባትቸገር አንዲት ዘንቢል ጎመን ይዛ አውላላ ሜዳ ላይ፣ በዛ ላይ ደግሞ ቦታውን ልብ ብላችሁ አይታችሁት ከሆነ እንዳለ አቧራ ነው ማለት ነው። በዛ ቦታ ኒቃቧን ለብሳ ተሰጥታ ለልጆቿ ብላ እንደዛ ባደረገችበት እንግዲህ መቷት። መቷትም እንኳን ያ ንብረቷን ለልጆቼ የባክህን ዳቦ ምገዛበት ነው አትበትንብኝ ከዚህ ቦታ ሄዳለው ስትለው በትኖባት እንኳን መልሳ እንዳታነሳው ነው ያደረገው ማለት ነው። በእግሩ በለበሰው ጫማ ከአፈር ጋር ነው የቀላቀለው። እና በጣም ያሳዝናል፣ በጣም ሞራን ይነካል ማለት ነው። ቢያንስ እንኳን ያኔ ሰውነት ይቀድማል እኮ ንብረቷን ይዞባት እንኳን፣ እንደዚህ አታድርጊ ይሄ ቦታ የተከለከለ ነው ብሎ ይዛ እንድትሄድ ሌላ ቦታ ሄዳ እንድትሸጥ ማድረግ ይችል ነበር። እሱ ግን ያደረገው እንደዚህ ነው ያደረገው ማለት ነው። በጣም ያሳዝናል፣ ልብ ይሰብራል። እኔ አዘንኩኝ። የምሬ ነው ምላችሁ። እንዲህ ይህንን እያየን እኛ የሰው ሀገር ያለን እህቶች እንዴት ብለን ወደ ሀገራችን ንግባ? የምሬ ነው ምላችሁ። እንዴት ብለን ምን እያየን የሌላ ሀገር ዜጋ እኮ የዛ ሀገር ዜጋ ብቻ ስለሆነ ብቻ የሆነ ነገር ይኖረዋል። የእኛ ሀገር ግን እቺ ልጅ አሁን ለምሳሌ እቺ ልጅ ከም ለምን ብላ ነው ይህንን ጎመን አንድ ዘንቢል ጎመን ይዛ እዛ ጋር የወጣችው፣ እና ነገ ምን አይነት ትውልድ ነው የምናፈራው? በጣም ነው የሚያሳዝነው። ለምን በዚህ ልክ ክፋት መንግስት ሲያስቀመጣቸው ሰዎች ለምን እንደፈለጉ ለምን በህጉ አይመሩም? ህጉ እንደፈለጉ እንደዚህ ነፍሰ ጡር እህትን እንዲያሰቃዩ አልታዘዙም። እዛ ጋር ህግ እንዲያስከብርን የተቀመጠው እንጂ ሰውን እንዲደበድብ እህቶችን እንዲያሰቃይ አይደለም። እና በጣም ነው የሚያሳዝነው። የምር ያማል። ሰው የሚሰራን ሰው ያበረታታል። የኛ ሀገር ሰው ግን የሚሰራን ሳይሆን የሚለምንን ነው የሚያበረታታው። የሚሰሩ ሰዎችን እንደዚህ እያደረጉ እያደናቀፉ፣ ሞራናቸውን እየነኩ እያበሳጫሉ ማለት ነው። በጣም ነው የሚያሳዝነው። በዚህ አጋጣሚ ቪዲዮ አድርጎ የፖሰተው ልጅ በጣም ጎበዝ ነው። ከዚህም አልፎ ደግሞ ምንድን ነው ያደረጉት? ቪዲዮውን ቀርጾ የፖሰተውን ልጅ ያፈላልጋሉ ማለት ነው። የክፋታቸው ክፋት ህዝብ እንዲያይባቸው አይፈልጉም። ምክንያቱም ይህን ነገር ህግም አይፈቅደውም፣ ህዝብም ሲያየው ደግሞ ህዝብ ለምን ነው ይላል ማለት ነው። ለዛ የፖሰተውን ልጅ እያባረሩ ቪዲዮ አስጣፍተዋል ምናምን፣ ግን ተይዞባቸዋል ማለት ነው። ሌላው ሰው በጣም ተጋርቶታል ማለት ነው። አሁን ላይ ሙስሊም ክርስቲያኑም እሷን እንረዳታለን እህታችንን። እባክህን ለዳቦ ነው ፈልጌ ነው አልሸጥም፣ እሺ ከዚህ ቦታ እነሳለሁ ብቻ እንዳታበላሽብኝ፣ የልጆች የዳቦ መግዣ የለኝም ስትለው ያን የሁሉም ልብ ተነክቷል ማለት ነው። በጣም ነው የሚያሳዝነው። እኔ በጣም ነው ያዘንኩት። የምሬ ነው ምላችሁት። ማለት አንዲት ሴት ልጅ ካልቸገራት፣ ለልጆቿ ዳቦ መግዣ ካገኘች፣ እርጉዝ ሆና ጾመኛ ሆና ባውላላ ሜዳ ወጥታ ቁጭ አተለመችም። ቢቸግራት ነው፣ መጥፎ ሁኔታ ውስጥ ብትሆን ነው እንደዚህ የሆነችው እና በጣም ያሳዝናል። በተለይ ደግሞ ሀገራችን ላይ ያሉ እነዚህ ባለጊዜ ነን ብለው መጥፎ ነገር እያደረሱ ያሉ እህት ወንድሞች ያሳዝናሉ ማለት ነው። በጣም ያማል ማለት ነው። የምሬን ነው የምላችሁ። ስሜታዊ ሆኛለሁ፣ እና ጋይ ሰባካችሁን ኮፒ ሊንክ፣ ሼር እያደረጋችሁ ቤቴን ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለሁላችንም ሰላሙን ያብዛልን ማለት ነው። እንደዚህም ደግሞ ጽንፈኛ ሆነው የሰው ልጅን የሚጎዱ ሰዎችን ሕግ እንዲጠይቃቸው ስንል ሁላችንንም እንጠይቃለን ማለት ነው። የምር መጠየቅ አለበት ፖሊሱ እንደዚህ ያደረገው ደንብ አስከባሪ ነው የሚባለው መሰለኝ፣ በሕግ መጠየቅ አለበት። ሁሉም ድምፅ ሆኖ ለዚች ልጅ ፍትሕ መጠየቅ አለበት። መደረግ የሌለበት ነገር ነው። ለልጆች ዳቦ መግዣ እያለች ይህ ሁሉ ስቃይ ሊደርስባት አይገባም ነበር። በጣም ያሳዝናል ማለት ነው። እና ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልላችሁ አላህ ይጠብቃችሁ እያልኩኝ በዚህ እሰናበታችኋለሁ መልካም ጊዜ መልካሙን ሁሉ ተመኘውላችሁ